ነው አልመጣችም። እናንተ ጋሆናስተዛግራእጃችን ጠፍታችሁ የምትከመጡት። ኧረ እየፈለግናት ነበር። ድንገት እናንተ ጋር መጣ ከሆነ ብለን ልንጠይቅ ከሆነ ከቴዲ ጋር አብረን የመጣ ነው። እዚህ እናንተ ዘንድ መጣ ብላችሁ እናንተ ጋር ሲመጣ ስታባርሩት ጊዜ፣ እናንተም ዝም ስትሉን ጊዜ ተገኘችም ብላችሁ አልጠየቃችሁም። ድንገት እናንተ ጋር መጣ ከሆነ ብለን እኮ። ዋዘኛ ናችሁ፣ ዋዘኛ ናችሁ። እንደው በዛው እምትመጣው በይ። እንደው ጨንቆኝ ነበር የመጣሁኝ። እኔስ ምን አስጨንቀሻል? እንደው ያይዛቸው የልጅት ጉዳይ እኔስ አሳስቦኛል። እናንተ እንደው ምን አባቴ ይሻልኛል? እንደው ልቤም አርፎ ሊቀመጥልኝ አልቻለም። እንደው ምን እንደማደርግ እ አይ እንደው ግራ ገባኝ። እኔ እኮ ይሄ ልጅ እኔ አሁን ምን እያሰብኩ መሰለሽ እ ይሄ ልጅ የሆነ ሌላ ተልኳል ብዬ እኔ እፈራለሁ። ቆይ ግን አሁን ማንነቱ የት እንዳለ ይታወቃል?

አውቋለች እን እኔማ ምኑን አውቀዋለሁ። እኛንስ እኮ ምኑን ምኑን አሁን እኮ እያስመሰደ ነው የመሰለኝ እኔ ፖሊስ ጣቢያ፣ በቀጥታ ፖሊስ ጣቢያ ይዘ ነው። ደህንነት አለሁ ብለሽ ውነት፣ ደህንነት ገና ሳምንት የሰው መፈረጃ እኮ ነው እንትን ገና እን ምን አንተ ብቻ ምንም እንደው ምንም የለም የለም። ከመጣ ተመልሶ ከመጣ አሁንስ እየታውትማ አሁንማ አብዋ ነው እንጂ ባትገኝማ አብዋ አንተን ስለምንህም ቢምላህ እየዋ እንደው የምታውቁት የምጠረጠሩት ነገር የለለም። እዚያው በጭንቀት ነው እንደው እና እያስመን ይላሉ

እነሱም አንተን አይደለም የሚጠብቁ። የሆነ ነገር እዛ ይመጣል ብለው ምን? እኔማ ይኸው ቤት እኮ መኝታ የለኝም እኮ ነበር ማለት ነው

እንደዛ ባለፈው እኮ እንዴት አድርገው እንደሰደዱኝ እኮ እኔም ተጨንቄ፣ ዛን ቀኝ መጀመሪያ ቀኔ ቢጨንቀኝ እኮ እሷን ተትምርቷል ጋቢ ነገር እንደዚህ እንዳባት ለብሷል

ተቃሪ ጋር እንኳን የተዘፈነለት ሰውዬ እንኳን መች ብቻዋን አሉ፣ አለ ግቢ ውስጥ ሰው አለ አለ። እንግዲህ ያው ጠፋች አይደለም። ከዛ ገዝተን መጣን እቤት። እሺ ቻርጅ አድርጋ እሷ መሄድ ፈልጋ ነው እንጂ ወይ ደግሞ ስልኩን ይዛ ወያት ከፍተው፣ ለምን ምኑን አምኑን አወቅኩት

በአራተኛ ገማ ወዴት የለም አታውቅም። እንዳለኝ እሱ አይደለም ከቤት ወጥታ አታውቅም። እንደዚህ ዓይነት የተረጡት ነገር ወደ ከተማ ሌላ ሰው ገመድ ምናምን አለ ብላ ከተማ ያ አንድ ቀን ያ ሰው አጥፍቶ ይዞ የሄደው ሰውዬ አንተን ግን አጥፍቶ ይዞ

ነው። ከዛ በፊትስ ሌላ ግንኙነት ነበራት? እንደው ተሰው ጋር አንዱ ምን አልባት ምን ምን ብላም አውቃ የለም ያለ

የቤት ልጅ አይቆጡም ማለት አብዋ ብዷል። እውነቴን ነው ያለቻቸው። አንድ ልጅ እሷ ናት። እኔ እሱ ነገኝ አይደል አክ ነችሁ ቤተሰቡ ሁሉ ለ ላምሁ ጀምሮ እዚህ መንገድ ላይ ማናን መጣ። የሆነ ብቻ ጨነቀኝ ጨነቀኝ። ደጁንም ማየት እኮ እንትን ብዬሽ ነው። እሷን ይዤ የመጣው ከትምህርቷ ደግሞ እሷን እንትን ብዬሽ። እኔማ ጨነቀኝ። እኔ ምን እንደማድረግም ግራ ነው የገባኝ። ልምን እደምነ ሳጠመች መች መጣችሽ? ልጄ እቤት አትሄጂም፣ እቤት ሂጅ። እቤት አሁን እኮ ቢጨምቀኝ ነው ወደ ባር እኮ ብመጣ እንደባለፈው ደግሞ እንደዚያ አይ ግን አንተ የምታሾፍብን እየመሰለኝ ነው ምን ማለት ነው?

አንተን ነው የፖሊስ አለቀህም። አሁን ቆይ አይደለም፣ እንደውም ተጉረመርማለህ። ቆይ አይደለም እስቲ ቆይ፣ ሰው ምንድን ነው እንዴ? ያረጋ ዘረጋ ምንም አላደረገ። ጠዋት ገበያ ወጣው ነበር ስልክ ገዝተው ተመልሶ መጣው። እሱ ወደ ስራ ሄደ፣ እኔም ቤት አልነበርኩም። ስመለስ ግን የለችም። አንቺንም እያጭበረበረሽ ነው አሁን መጣው። አንቺንም የሆነልሽ እያስመሰለ ነው ያ ነው ወዲህ፣ እናት አባት የለኝም። አሩ ማንስታቢያ እነሱ እየተጨነቁ አሁን እነሱ እየተጨነቁ ሳምንት ሙሽርነት የሳምንት ልም ጠፋች። ሌላ ነገር ቢኖር ነው እንጂ እንደው ዝም ብሎ ተመሬት ተነስቶ ብንተው፣ አንተ ሳታጠና ነው። እንደ መጀመሪያ ያስካት እንዴት እንደምትበራ ሳታጠና ነው ምን ዝም ብለህ ከመንገድ ነው ጠርፍ ያመጣት? በደንብ ሳታጠና ነው ወይ? ሳታጠና እንደዚህ መብረሯን በምን አወቁ? አይምሮዋ ችግር አለበት። ሰው ቀና በላም አታይ ልጅ እና እንግዲህ የምላር እንደ ሌላ ጉድ አላት እላለሁ ተደች ይባላል። ባላየው እኮ አንተንም